በካሜራም ይሁን በቪዲዮ በጅም ይሁን በሌላ ነገር ልብ በሉ፣ ሕይወት ያለውን ነገር ምክንያት ካለን እንጂ ፎቶ ማንሳት መቅረብ ለጀሃነም ያበቃ። ልብ በሉ፣ እዚህ ጋር ነገሮች እንዳይም ታቱብን ተስዊር የሚለው ሁሉንም ያካትታል። በጅም ይሁን በካሜራ የሚሆን በቪዲዮ ይሁን ካሜራው ትክክለኛ ካሜራ ይሁን ለፎቶ ተብሎ የተዘጋጀ የሞባይል የሚሆን ነገር ግን ፓስፖርት፣ መታወቂያ፣ እነዚህን የመሳሰሉ ነገሮች የትምህርት ቤት ሰርቲፊኬት ያለ ፎቶ ሊገኙ የማይችሉ ነገሮች ከሆኑ ለእነዚህ ነገሮች መነሳት ይፈቀዳል። ሊማዛ ሊአነ ዶሩራት

እነዚህ ላይ ለመለጠፍ ፎቶን መነሳት፣ እነዚህ ላይ ሼር ለማድረግ ፎቶ መነሳት ዘሩሪ አይደለም፣ አስቸጋሪ አንገብጋቢ ነገር አይደለም። እርስ በርስ ለመላላክ፣ ፕሮፋይል ላይ ለማስቀመጥ፣ የፕሮፋይል ፒክቸሩን ፎቶ ለማድረግ ያማሩ ፎቶችን መጠቀም፣ ፎቶን እያነሱ ለዚህ ነገር መጠቀም ያስጠይቃል። አማመ ረቢል ዓለሚን አንዳንድ ዑለማዎች አሁን ያለው በካሜራም ሆነ በሞባይልም ሆነ በቪዲዮ የሚነሳው ዛቻ አዘል የመጡ ሀዲሶችን እነዚህን አካተትም ያሉ አሉ። ሆኖም ግን የሚነሳበት ዓላማው ምንድን ነው የሚለው ጥያቄ ውስጥ ይገባል። ዋናው ሀዲሱ የመጣው በእጅ ለሚነሳውና ዓላማው በዚያን ጊዜ የነበሩ ሊያመልኳቸው የሚፈልጉትን እንደ አሁን ታድርገው ያስቀምጧቸዋል። በእጅ የተነሳ ቅርጻ ቅርጾች እራሱ ነው ስዳስሱት የፊቱም እራሱን ታገኙታላችሁ፣ እጁንም ሁሉንም ነገር የምትነኩት ነገር። አሁን ያለው ግን በሞባይልም ሆነ በካሜራም ሆነ በቪዲዮ የሚቀረጸው ጥላ ነገር ነው። ራስህን መስታወት ውስጥ እንደምታይ ነው ነው የሚሉት ዑለማዎች። ሆኖም ግን ሆኖም ግን ለምንድን ነው ፎቶ የምትነሳው? ዓላማ ምንድን ነው ነው ዓላማው ቅድም ከተጠቀሰው ጋር ከሆነ እዚህ ውስጥ አይገባም። አለበለዚያ ግን ዝም ብለን የምናነሳ ከሆነ የሚቀጥለው ሀዲስ ውስጥ እንገባለን። ማለት ሰውም ሊሆኑ ይችላል፣ እንስሶችም ሊሆኑ ይችላሉ፣ አራዊቶችም ሊሆኑ ይችላሉ፣ ነፍሳቶችም ሊሆኑ ይችላሉ። የሚነሱት ያለ ምክንያት ግን አያስፈልግም። ፈዐን ረሱሊላሂ ሰለላሁ ዐለይሂ ወሰለመ ቃለ ኩሉ ሙሰውሪን ፊናሪ ዩጅዐሉ ለሁ ቢኩል ሱረትን ሰወረሃ ነፍሰን

ለእያንዳንዱ ላነሳው ምስል ፎቶ ነፍስ ይደረግበትና እንዲያሰቃዩት ይደረጋል፣ እሱም ጃሃነም ውስጥ። ስለዚህ ከፎቶ ጋር እንዳንቀልድ። ውድቷ እህቴ ፎቶሽን ምስልሽን አንስተሽ ቀርጸሽ ፌስቡክ ላይና የተለያዩ የኢንፎርሜሽን መቀባበያ ዌዮች ላይ መንገዶች ላይ መለጠፍሽ ያንቺ ተቃራኒ ጾታ የሆነ ወንድ ባንቺ የተነሳ አደጋ ላይ ይሆን። ውድ ወንድሜ አንተም እንደዛው ለተቃራኒ ጾታ ፈተና መሆን ያስጠይቃል። ባንቺ ፎቶ የተነሳ ባንቺ ምስል የተነሳ እንቅልፍ የሚያጣ ወንድ ይኖራል። መቆጣጠር አትችም። ፕሮፋይልሽ ላይ የለጠፍሽው ያንቺን ምስል ሴቭ አድርጎ ሞባይል ውስጥ ሲተኛ ያንቺን ስክሪን ሞባይሉ ላይ አድርጎ እያየ እንቅልፍ ሊያጣ ይችላል። ለምን በአንቺ የተነሳ ወንድምሽን አደጋ ውስጥ ጤዋለሽ? አላህን ልትፈሪ ይገባል። አንተም እንደዛው አላህን ልትፈራ ይገባል። ያየኸውን የምርጥ ሴት ፎቶ ሞባይል ውስጥ በማስቀመጥ ራስህን አታስተቃኝ። የዱኒያ ሴት ሴት ናት፣ ምን ጊዜ ቅርታ አርጉልኝ፣ እየናኳቸው አደለም። የዱኒያ ወንድ ወንድ ነው፣ እየናኩት አደለም። ሀገራችን አደለችም። ዱኒያ መሸጋገሪያ ድልድያችን ነው። የመሸጋገሪያ ድልድይ ላይ በእሳት መጫወት አያስፈልግም። በሰላም መሻገር ብቻ ነው የሚያስፈልገው። ድልድዩ ያስሻግረኛል፣ አያስሻግረኝም፣ ሳትሞክረው አትገባበትም አደል እንዴ? ትልቅ ወንዝ ላይ እንጨት ከሆነ የተደረገው መሸጋገሪያ መጀመሪያ ትሞክረዋለህ አይደል? ይነቃነቃል፣ አይነቃነቅም። ጥሩ፣ ወደ አኸራ የምታሻግረን ድልድይ የሚያሻግረን ድልድይ ዱንያ ላይ ተጥሎዋል። መሸጋገሪያው አንተ ነህ የምትሰራው፣ አንቺ ነሽ የምትሰሪ። ስለዚህ የፎቶን ነገር አደራ፣ የፎቶን ነገር አደራ፣ የፎቶን ነገር አደራ። ጥንቃቄ ያስፈልገዋል። ምክንያት ካለን ከምክንያት ጋር ከተያያዘ ችግር የለውም። ከዛ ውጭ ግን በፎቶ እንዳንቀልድ።